ሰላም፣ እንዴት ናችሁ? ከዚህ በፊት ዋይፋይ አንቴና እንዴት እንደሚሰካ አይተናል። ዋይፋይ አንቴና ሰክተን ደግሞ እንዴት ከዋይፋያችን ጋር አልያም ደግሞ ከስልካችን ሆትስፖት ጋር እንዴት ማገናኘት እንዳለብንም ከዚህ ቀደም በለቀኩት ቪዲዮ አይታችሁ ተረድታችኋል ብዬ አስባለሁ እና ዛሬ ደግሞ አፖሎ እንዴት እንደሚከፍት እናያለን። አፖሎ ፓኬጅ እንደሚጠይቅ ከዚህ በፊት ነግሬያችኋለሁ። እና ሪሲቨራችሁን ሶፍትዌር ስጭኑበት እንደዚሁ አብዴት ሆኖ እንደሚገባም የባለፈው ቪዲዮ ላይ ነግሬያችኋለሁ። ዛሬ ደግሞ አፖሎ እንዴት እንደሚሰራ እናያለን። ወደሚሆናችን እንገባና ዋይፋያችን ይኸው ተገናኝቷል። ከዚህ ቀደም አሳይቻችኋለሁ። ወይ ደግሞ ያላያችሁ ካላችሁ ደግሞ ወደ ኋላ የለቀቁትን ቪዲዮ አይታችሁ ዋይፋይ አንቴና እንዴት ተሰክቶ እንዴት ከስልካችን ጋር እንደሚገናኝ አሊያም ደግሞ ከዋይፋያችን ጋር እንዴት እንደሚገናኝ ማወቅ ትችላላችሁ ማለት ነው ከዚ ከኢንስታሌሽን ወደ ሲስተም ሴቲንግ ከዛ ወደ ኤክስፓንሽን ላይ እንገባለን ማለት ነው። ኤክስፓንሽን ላይ ስንገባ እንደምታዩት ዩኤስቢ ሜኑ አለ፣ ዩኤስቢ ማናጀር አለ፣ ኔትወርክ ሴቲንግ አለ፣ ኔትወርክ አፕሊኬሽን አለ። ኔትወርክ አፕሊኬሽን ላይ እንገባለን። እኔ የምጠቀመው ማን ሪሲቨር ነው? ጎልድ ስታር 7200 ኤችዲ የሚለውን ነው። አፕዴት የሆነው 2025 ቱን ነው እና በሱ ሪሲቨር እንደዚህ አይነት ኦፕሽን ነው ይመጣላችሁ ማለት ነው። ልክ እንደዚህ ነው ዲስፕላይ ላይ የምታዩት ልክ እንደ ላይፍ ስታር አይደለም ማለት ነው። ኤክስፓንሽን ላይ ስገቡ፣ ኔትወርክ አፕሊኬሽን ላይ ስገቡ እንደዚህ አይነቶች አፕሊኬሽን ይመጡላል። አፖሎ አለ፣ ማይችዴ አይፒቲቪ አለ። አይፒቲቪም እንደዚሁ በሰርቨር እንደሚሰራ ቻናላችን ላይ የለቀቅነው ይመስለኛል። አይደለ? አይፒቲቪ ማስሞላት የምትፈልጉ ብለን ለቀናል። አይፒቲቪም እንደዚሁ በሰርቨር ነው። ኖቫ ቲቪ ያው የባለፉ ቪዲዮ ላይ ያየነው ማለት ነው እና የተለያየ የቲቪ ፕሮም አለ እንደዚህም እንትን የሚጠይቁ ናቸው። ሰርቨር ይጠይቃሉ። ሰርቨር ካስሞላችሁ በኋላ ይመጡ ናቸው። ለጊዜው አምፖሎን የዛሬ አምፖሎ ላይ ኦኬ ትላላችሁ። ላይቭ አለ፣ አምፖሎ ፎር ፍሌክስ አለ፣ አምፖሎ ፎር ናይት አለ፣ ኤንድ ደግሞ ማይሊንክ አለ ማለት ነው። ላይቭ ላይ ስገቡ ቤን ስፖርቶች የሚመጡ ላይቭ ላይ ነው። ኳስ ባለ ሰዓት ላይቭ ላይ ስገቡ ፓኬጅ ካስሞላችሁ ይመጡላችኋል ማለት ነው። ቤን ስፖርት ዋን፣ ቤን ስፖርቱ የተለያዩ ኳሶችን የሚያስተላልፉ ቻናሎች ይመጡላቸዋል። ቤን ስፖርት ስሪ ይመቷል፣ ፕሬስፋት ይላሉ። እኔ በስልክ ሆት ስፖት ነው የምጠቀመው፣ እና ያው ብዙም ፈጣን አይደለም። እንደምታዩት ሴሪያን እየደገመልን ነው። ሪያል ማድሪድ ከባርሳ ያው ቤን ስፖርት ነው። በዚህ መጠቀም ትችላላችሁ ማለት ነው። እንደምታዩት ቤን ስፖርት ዋን አለ፣ ቱ አለ፣ ስሪ አለ፣ ፎር አለ፣ ፋይፍ አለ፣ ሲክስ አለ፣ ሰቨን አለ። በእነዚህ መጠቀም ትችላላችሁ ማለት ነው። ስ ፎር እኔ ሰርቨር ልታስሞሉ ስትሉ መላክ ያለባችሁ የትኛዋን ነምበር ነው? እሺ፣ ይጠፋል። ይሄኛውን ነምበር ማለት ነው። እዚህ ጋር የሚመጣውን ነንበር ነው የምትልኩልን፣ ጽፋችሁ የምትልኩልን ነንበር ይህን ነው። በዚህ መሰረት እንሞላላችኋለን ማለት ነው። አምፖሎ ፎር ላይ ደግሞ ቤንስፖርት ፎር ላሊጋን እያሳየ ነው። ቀይረው ቤንስሪ ቅድም ያየነው ሪያል ማድሪድ እስኬጁል እራሱ ያመጣላችኋል። ይኸው በዚህ ሰዓት የሚታየው የሪያል ማድሪድ ነው። ከዛው አለ ራይሲንግ አለ። እዚህ ጋር ሪዞሉሽኑን ማስተካከል ትችላላችሁ። አስፔክት ኦፍ ራሽ አለ ሴቲንግ ስገቡ ገቡ ማለት ነው። እንደምታዩት ልክ ሲቆራረጥ ምናምን ሴሪያል ነበራችሁም አብሮ ይመጣል ማለት ነው። እሺ እንደምታዩ እነዚህም ልክ እንደ አምፖል ፎር ፊክሽን ነሽ። እዚህ ላይ ደግሞ የናይል ሰዓቶች ይመጣሉ፣ ፊልሞች የምታዩበት ምናምን ያው ሪኮመንዴሽን ይላል የሙቪዎች አሉ። የተለያዩ ነገሮችን አምፖሉን ካስሞላችሁ ማግኘት ትችላላችሁ ማለት ነው። ማይ ሊንክ ላይ ስገቡ ደግሞ ኤምቢሲ 1 ኤምቢሲ 2 ምናምን ይመጣሉ። የተለያዩ ቻናሎችን ከላይ ምንም አይነት ሳንስ ሳሰቅሉ ማየት ትችላላችሁ ማለት ነው። ልክ እንደ ኖቫ ቲቪ ማለት ነው። ሲያስጠብቃል። ኔትወርክ ፈጣን ስላልሆነ ነው የመጣልኝ አይደለም። እሺ እንውጣ። እንደምታይት አምፖሉ ፎርም እናየት አለ። ኔትወርክ ፈጣን ስላልሆነ ዳታም እያለቀብኝ ስለሆነ ነው እና እዚህ ላይ ማግኘት እችላላችሁ ማለት ነው። አምፖሉን ካስሞላችሁ ፓኬጃችሁን ሲያልቅ ቴሌግራም ቻናላችን ላይ በኢንቦክስ ምታዋሩ እንሞላላችኋለን ማለት ነው። እሺ ለዛሬ ይህን ካቀረብንላችሁ ለቀጣይ ደግሞ እነዚህን ማየች አይፒቲቪን እና ኢቲቪ ፕሮን ይዘንላችሁ እንቀርባለን። እነሱ ደግሞ እንዴት እንደሚሞሉ ምን ምን ቻናሎች እንዳሏቸውም የምናየሆናል ማለት ነው። እስከዛ ቸር ሰንብቱ።